የፈታችሁት ባላችሁ ሆን ብሎ ቆሻሻ ውኃ ባቆረ ጉድጓድ ላይ በመኪና እያለፈ ሙሉ ሰውነታችሁን ያለበሰ ጭቃ ቢረጭባችሁ ምን ታደርጋላችሁ? የዚህ አይነቱ ንቀት አሁን ሊሰማችሁ ይችላል፣ እንደሚያፈቅራችሁ ቃል በገባላችሁ ሰው በአደባባይ ስትዋረዱ። የከፋው ደግሞ ይህ ብቻ አይደለም። የከፋው ክፍል ቆሻሻ ያለበሳት ሴት አሁን ያገባችው ቤተሰብ ሙሉ የእርሱን ቢዝነስ ኤምፓየር የተቆጣጠረ ቤተሰብ መሆኑን አለማወቁ ነበር። ቀጥሎ የተፈጠረው ክስተት አንዳንድ ጊዜ ካርማ መቆርቆር ብቻ ሳይሆን በቀጥታ የሚተላለፍ የቴሌቪዥን ፕሮግራም ላይም በሩን ገንጥሎ እንደሚጥል ያሳየናል። ጭቃውን የረጨባት ቢሊኒየር በብሔራዊ ቴሌቪዥን የቀጥታ ስርጭት ላይ ቀርቦ እንዴት ይቅርታ ሊጠየቅ ቻለ? ሁሉንም በዚህ ቪዲዮ ይዘነዋል። አብራችሁን ቆዩ። እባካችሁን ከመቀጠላችን በፊት ግን ጥቂት ሰከንድ ወስዳችሁ ይህንን ቪዲዮ ላይክ አድርጉ። ከየት ሆናችሁ እንደምትከታተሉንም አሳውቁን። ይህ ለወደፊቱ ስራችን ያግዘናል። የእናንተ ድጋፍ በዓለም ላይ የሚገኙ አስተማሪና አዝናኝ ታሪኮችን ወደ እናንተ ለማድረስ በጣም ይረዳናል። በድጋሚ ስለምትከታተሉን እናመሰግናለን። አሁን በቀጥታ ወደ ታሪካችን እናብራት። ስሟ ኤማ ክላርክ ይባላል። በ28 ዓመቷ ሪቻርድ ብላክዌል የሚባል ባሏን ከፈታችሁ ስምንት ወር ሆኗታል። ሪቻርድ ቢሊኒየር እና የሪል ስቴት ዴቨሎፐር ወይም አልሜና የብላክዌል ስቴትስ ካምፓኒ ዋና ሥራ አስፈጻሚ ነው። የንግድ ማዕከላቶች፣ የቢሮ ህንፃዎችና ቅንጡ አፓርታማዎች በተለያዩ የሀገሪቷ ክፍሎች ውስጥ አለው። በተጋቡ ጊዜ ሪቻርድ ኤማን በጣም ያጎሳቁላት ነበረ። የመጀመሪያ ደረጃ መምህርትነት ስራዋን ያፌዝበታል። በወር ስንት ነው የምትሰሪ? 30 ሺ ናይራ? እኔ እሱን ሰዓት ለመግዛት የማጠፋው ብር ነው ይላታል። በድግሶች ላይ ያዋርዳታል ልጆችን የምታስተምር ተራ ሚስቴ ናት በማለት ነው የሚያስተዋውቃት። ከአምስት ዓመት የአብሮነት ህይወት በኋላ ኤማ የፍጭ ፋይል አስገባች። ሪቻርድ አላቅማማም። ግል እግል አለ። ለነገሩ እኔም ከእኔ ስታተስ ጋር አብሮ የሚሄድ ሰው ነበር የሚያስፈልገኝ አላት። ኤማ በተፋቱ ጊዜ ከራሷ የግል ንብረቶች ውጭ ምንም የወሰደችው ነገር አልነበረም። ከሰውየው ጋር መላቀቅና መውጣት ብቻ ነበር ፍላጎቷ። ወደ አንድ ትንሽ አፓርታማ ተከራይታ ገባች። ወደ ሙሉ ጊዜ የማስተማር ስራዋም ተመለሰች። ራሷን ማዳን ላይም አተኮረች። ሪቻርድ ያላወቀው ነገር ግን ኤማ የሆነ ሰው ጋር ለተቸገሩ ተማሪዎች በሚደረግ የበጎ አድራጎት ድጋፍ ስነ ስርዓት ላይ መተዋወቋን አያውቅም ነበር። ከአሌክሳንደር ስተርሊንግ ጋር ነበር የተዋወቀችው። ዝምተኛ፣ ደግና ከልጆች ጋር በምትሠራው ስራዋ ላይ ከፍተኛ ፍላጎት ካሳደረ መልከ መልካም ወጣት ጋር ለሰዓታት ያወሩ። አሌክሳንደር አባቱ ማን እንደሆነ አልነገራትም። ኤማም ጠይቀው አታውቅም። እንደ ዕቃ ሳይሆን እንደ ሰው ከሚቆጥራት ሰው ጋር በመሆኗ ብቻ ምቾት ተሰምቷታል። ለስድስት ወራቶች ያህል እየተገናኙ እየተቀጣጠሩ አወሩ። በመጨረሻ አሌክሳንደር እውነቱን ነገራት። ኤማ፣ አባቴ ላውረንስ እስተርሊንግ ነው፣ ምክትል ፕሬዝዳንቱ። ኤሚሊ የያዘችውን ጠርሙስ ልትጥለው ጥቂት ነበር የቀራት። ምክትል ፕሬዝዳንቱ አሁን አላት አሌክሳንደር እየደነገጠ ይህ በመሐላችን ያለውን ግንኙነት ሊቀይረው ይችላል ሲል ጠየቃት ኤማ አሰበችበት ከዛም ስለ ስራዬ እንግዳ የሆነ ስሜት ካላደረብህ በስተቀር አይቀይረውም አለችው አሌክሳንደር ፈገግ አለ መምህርት መሆንሽን ወድጀዋለሁ እውነተኛና ትርጉም ያለው ሥራ ነው አላት ከሦስት ወር በኋላ ቀለበት አሰሩ ሰርጉ ጮኸትና ግርግር ያልበዛበት ትንሽና በግል የተደረገ ነበረ ነገር ግን ኤማ ኤማ ስተርሊንግን በሆነች ቅጽበት ማለትም የምክትል ፕሬዝዳንቱ ልጅ ሚስት በሆነች ቅጽበት ሕይወቷ ፍጹም ተቀየረ። የጥበቃው ሁኔታ፣ የሚዲያዎች ትኩረትና በሌሎች ወሳኝ ክስተቶች ላይ መገኘት የመሳሰሉት ነገር እለት በለት ይገጥመዋት ጀመረ። አሁን በሀገሪቷ እጅግ ሀያል የሆነው ቤተሰብ አካል ሆናለች። ነገር ግን ኤማ ትሑት ነበረች። የማስተማር ስራዋን ቀጥላለች። በአዲሱ ባገኘችው ክብርና ቦታ አልተመጻደቀችም። ብዙ ሰዎችም ያለ ሜካፕ አንዳንዴ መንግስታዊ ስነ ስርዓቶች ላይ ገዋን ለብሳ ስትቀመጥ ካላዩት በስተቀር በመንገድ ላይ ስትጓዝ ማንም አይለያትም። በአንድ ዝናባማ ከሰዓት ኤማ የምግብ ዕቃዎችን ሸምታ ወደ ቤት እየተመለሰች ነበር። ጂንስ ሱሪ፣ የዝናብ መከላከያ ኮት አድርጋለች። ጸጉሯን ወደ ኋላ ጎንጉና ስረዋለች። የሽመታ ዕቃዎቿን ይዛ የምትሄድ አንድ ተራ ኖርማል ሴት ነበር የምትመስለው። ከኋላዋ የመኪና ሞተር ድምፅ ሲያጓራ ስትሰማ መንገዱን እያቋረጠች ነበረ። ነጭ ቤንትሌይ መኪና ከእርሷ አጠገብ ወዳለ ውሃ ያቆረ ጉድጓድ እየከነፈ መጣ። ኤማ እየሆነ ያለውን ነገር ለማገናዘብ በቂ ጊዜ አልነበራትም። ቆሻሻ ውሃ ያቆረውን ጉድጓድ መኪናው በኃይለኛ ፍጥነት መጥቶ መጣው። ከጭቃ ከነዳጅ ዘይትና ከቆሻሻዎች ጋር የተቀላቀለ ቡናማ ቀለም ያለው የቆሸሸ ውሃ ሞገድ እላይዋ ላይ ፈነዳ። ከፀጉሯ እስከ እግሯ ድረስ አለበሳት። ፊቷ፣ ልብሷ፣ የገዛችው ዕቃ ምንም የቀረ አልነበረም። ኤማ ረጥባና ከው ብላ ቆማ ቀረች። ቤንትሌይ መኪና ቆመ። የመኪናው መስኮት ወደ ታች ወረደ። ሪቻርድ ብላክዌል እየሳቀ በመስኮቱ ራሱን ብቅ አደረገ። ወይኔ አምላኬ! ኤማ አንቺ ነሽ እንዴ? አላት። ኤማ አይኗ ላይ ያለውን ጭቃ ጠረገች። የድሮ ባሏ ልክ ፕራንክ እንዳደረገ ሕፃን ልጅ እየገለፈጠ ተመለከታት። ሪቻርድ አለችው፣ ድምጿ በብርዱና በቁጣ እየተንቀጠቀጠ የረጠቡ ልብሶቿን ተመለከተ። አሁንም ቴስኮ የሄድሽ ነው የምትሸምችው? አሁንም የበጀት ህይወት ነው የምትኖሪው? አንዳንድ ነገሮች አይለወጥም፣ ሲል ተንጠባረረባት። ካጠገቡ የዲዛይነር የፀሐይ መነፀር ያደረገች ወጣት ሴት ሳቀች። ሪቻርድ መጥፎ ነህ አለችው። አውቃለሁ አለ ሪቻርድ በኩራት ስሜት ሞተሩን እያስነሳ እንገናኛለን ኤማ፣ ምናልባትም ላንገናኝ እንችላለን። ከእንግዲህ አንቺ በእኔ ሰርክል ውስጥ አይደለሽም ብሏት እየሳቀ ነድቶ ሄደ። ኤማ በቆሻሻው ውሃ ረጥባ፣ የሸመተችው ዕቃ ተበላሽቶ፣ ፍጹም ተዋርዳ ደርቃ ባለችበት ቆማ ቀረች። መንገድ ላይ ያሉ ሰዎች አፈጠጡባት። አንዳንድ ሰዎች ፎቶ አነሷት። አንዱ ሰው በስልኩ ሁኔታውን እየቀረጸ ነበረ። ስልኳን አወጣች፣ በሚንቀጠቀጡት እጆቿም ለአሌክሳንደር ደወለች። መጥተህ ልታነሳኝ ትችላለህ? የሆነ ነገር ተፈጥሯል አለችው። ከሀያ ደቂቃ በኋላ አንድ ጥቁር የመንግሥት መኪና መጥቶ ቆመ። ከመኪናው ውስጥ አሌክሳንደር ወጣ። ኤማን በጭቃ ተሸፍና ባያት ቅጽበት ፊቱ ክስም አለ። ምን ተፈጠረ? ኔውድ ሲል ጠየቃት። ኤማ ሁሉንም ነገር ነገረችው። አሌክሳንደር ጥርሱን አንቀረጨጨ። የደህንነት ቡድኖቹ እርስ በእርሳቸው ተያዩ። ይህንን ማን እንዳደረገው ታውቂያለሽ? ሲል አሌክሳንደር ጠየቀ። የቀድሞ ባለቤቴ ሪቻርድ ብላክዌል ነው አለችው። የአሌክሳንደር አይን ረጠበ። መረጃውን ሁሉንም ነገር አሁኑ ንገሪኝ። የዛን ዕለት ማታ ትዕይንቱን የሚያሳየው ቪዲዮ ቫይራል ሆነ። ቢሊኒየሩ ወደ ቤቷ በምትሄድ ሴት ላይ ጭቃ ረጫት የሚል ዜና ወጣ። 10 ሚሊዮን ቪው አገኘ። ኮሜንቶቹ ጭካኔ ያዘል ነበሩ። ሰዎች ሪቻርድን በኮሜንት አስቀያሚ፣ ጨካኝ፣ ጉልቤ በማለት መጥራት ጀመሩ። ከዛም የሆነ ሰው ኤማን አወቃት። ቆይ ቆይ ቆይ፣ ያቺ ኤማ ስተርሊንግ ያደለች እንዴ? የምክትል ፕሬዝዳንቱ ምራት። ታሪኩ በአንድ ጊዜ ተጥለቀለቀ፣ ፈነዳ። በሶሻል ሚዲያ ላይም ብዋለ እያንዳንዱ የዜና አውታር ታሪኩን አነሳው። ቢሊኒየሩ የሪልስቴት አልሚ የምክትል ፕሬዝዳንቱን ምራት አዋረዳት የሚል ዜና ይዘው ወጡ። የሪቻርድ ስልክ ያለማባራት መጥራት ጀመረ። የህዝብ ግንኙነት ቡድኖቹ፣ የቦርድ አባላቶቹ፣ ጠበቃዎቹ፣ ሁሉም ደነገጡ። ሪቻርድ ያደረግከውን ነገር ግን ታውቃለህ ሲል ጠበቃው ጮኸ። ልጅቷ እኮ የምክትል ፕሬዝዳንቱ ቤተሰብ ናት። አላወቅኩም ነበር አለ ሪቻርድ እያላበው። የቀድሞ ባለቤቴ ናት መምህርት ነበረች። እንዴት ላውቅ እችላለሁ? የስተርሊንግን ቤተሰብ ማግባቷል እርሱ አሁን አወቅ አላወቅ ምንም የሚያመጣው ልዩነት የለም። ቪዲዮ ሁሉም ቦታ ተሰራጭቷል። አሁኑ ይህንን ነገር ማስተካከል አለብህ አለው። በማግስቱ ጠዋት ሪቻርድ ከምክትል ፕሬዝዳንቱ ቢሮ የስልክ ጥሪ ደረሰው። የስልክ ጥሪው ጥያቄ ሳይሆን ትዕዛዝ ነበረ። ሚስተር ብላክዌል ዛሬ በሀገሪቱ ብሔራዊ የቴሌቪዥን ጣቢያ ሁለት ሰዓት ላይ ቀርበ በይፋ ለሚስስ ኤማስተርሊንግ ማስተርሊንግ ይቅርታ ትጠይቃለ። ይህ የምርጫ ጉዳይ አይደለም አሉት። በዚህ ጊዜ ሪቻርድ እምቢ ለማለት ሞከረ። የጽሁፍ መግለጫ ለቃለሁ አለ እርሱ። በቂ አይደለም ምክትል ፕሬዚዳንቱ ይፋዊ የቴሌቪዥን ይቅርታ እንደፈለገው፣ እንቢ እምቢ ምትል ከሆነ የሚመጣ ብጣጣ ይኖራል። የሪቻርድ ጠበቃዎች ግልጽ ነበሩ አድርገው በአደባባይ ነው ያዋረድካቸው። ስለዚህ እነሱን በአደባባይ ይቅርታ ነው የሚፈልጉት በማለት ሊያሳምኑት ሞከሩ። የዛን ዕለት ማታ ሪቻርድ ብላክዌል በሀገሪቱ ብሔራዊ የቴሌቪዥን ጣቢያ ስቱዲዮ ውስጥ በብርሃኑ እያላበው ተቀመጠ። አዘጋጇ ጋዜጠኛ እንዲስትል ከህዝብ ጋር በቀጥታ በሚተላለፍ ፕሮግራም ላይ አስተዋወቀችው። ሚስተር ብላክዌል እዚህ የተገኘኸው ከኤማ ስተርሊንግ ጋር በተገናኘ የነበረውን ገጠመኝ አስመልክቶ ንግግር ለማድረግ ነው አለች። የሪቻርድ ድምፅ ተንቀጠቀጠ። ትናንትና ላሳየሁት ባህሪ ለኤማ ስተርሊንግ በህዝብ ፊት ይቅርታ መጠየቅ እፈልጋለሁ። ተግባሬ ተገቢ ያልሆነና ክብር የጎደለው ነው። በጣም አዝኛለሁ። ያደረግከውን ነገር ለህዝብ መግለጽ ትችላለህ ስትል ጋዜጠኛ ተጭና ጠየቀችው። የሪቻርድ ፊት በህፍረት ነደደ። ሆን ብዬ በእጭ ቃል ለውሳት ውሃ ባቆረ ጉድጓድ ላይ ሄጄ ቆሻሻ ውሃ ረጭቻታለሁ። የጭካኔ ተግባርና ስህተትም ነው። ማንነቷንም ታውቅ ነበረ። የቀድሞ ባለቤቴ መሆኗን አውቅ ነበረ። አሁን ግን የምክትል ፕሬዚዳንቱ ቤተሰብን ማግባቷን አላወቅኩም ነበር። እርሱ ልዩነት ይፈጥራል እንዴ? ስትል ጋዜጠኛው አፋጠጠችው። ባትሆንስ ተግባሪ ተቀባይነት ይኖረው ነበር እንዴ? ሪቻርድ መልስ አልነበረውም። ኢንተርቪው አሳፋሪ ነበረ። ክሊፖቹ ቫይራል ወጡ። ቢሊኒየሩ የምክትል ፕሬዚዳንቱን ምራት በማዋረዱ ይቅርታ ጠየቀ። ቃለመጠይቁ ጅምላ ጭፍጨፋ በሉት። ሪቻርድ ራሱን ለመከላከል ሞከረ። ነገር ግን እያንዳንዱ የሚሰጠው ምላሽ የበለጠ ነገሩን አባባሰበት። ማኅበራዊ ሚዲያው በዚህ ትኩስ አጀንዳ ጋየ። ሪቻርድ ብላክዌል ቆሻሻ ነው የሚለው መልእክት በመላው ዓለም ላይ ተሰራጨ። ነገር ግን ውርደቱ በዚህ አላበቀም፣ ገና ጅማሮ ነበረ። በማግስቱ ጠዋት ሪቻርድ ከዋና የገንዘብ ኦፊሰሩ የስልክ ጥሪ ደረሰው። ሪቻርድ፣ ችግር ገጥሞናል። የካቢኔ ቢሮ አሁን ደብዳቤ ልኮልን ነበረ ሁሉም ከመንግስት ጋር የገባ ነው ኮንትራታችን በፈጣን ግምገማ ስር እንዲገባ ታዟል። ምን? ለምን ሲል ሪቻርድ ተንተባተበ። የሥነ ምግባር ጥሰት፣ የመንግስት ኮንትራክተር ለመሆን የማያበቃ ባህሪ ማሳየት። ሁሉንም ነገር አቁመውታል፣ በምርመራ ላይ ናቸው። የሪቻርድ ደግሞ ቀዘቀዘ። ምን ያህሉን ያቆሙት? 340 ሚሊዮን ናያራ። ያለንን እያንዳንዱን የመንግስት ኮንትራቶቻችንን አቁመውታል። ሪቻርድ በመንግስት ውስጥ ያሉ የሚያውቃቸው ሰዎች ጋር ለመደወል ሞከረ። ማንም የመለሰለት ግን አልነበረም። ወደ ካቢኔ ቢሮ ለመደወልም ሞከረ። አዝናለሁ ሚስተር ብላክዌል፣ ነገር ግን አሁን በዚህ ደረጃ ላይ መወያየት የምንችልበት ምንም አይነት ነገር የለም አሉት። በ48 ሰዓታት ውስጥ ሶስት በሀገሪቱ አሉ የተባሉ ዋና ዋና ባንኮች ደወሉ። የመንግስት ኮንትራቱ በመቆሙ የሪቻርድን የብድር አቅርቦት መስመሩን አደጋ ላይ ጥሎት ነበረ። የኩባንያው የስቶክ የአክሲዮን ዋጋ 24 ፐርሰንት ወረደ። ኢንቨስተሮች ደነገጡ። የሪቻርድ ቦርዶች አስቸኳይ ስብሰባ ጠሩ። ሪቻርድ፣ ይህ ከባድ ኪሳራ ነው፣ ይህንን ነገር በቶሎ ማስተካከል አለብህ አሉት። በቴሌቪዥን መስኮት ቀርቤ ቅርታ ጠይቄያለሁ፣ ሌላ ምንድን ነው የሚፈልጉት? አንተ እንድትሄድ ነው የሚፈልጉት አለው ሊቀመንበሩ። ቦርዱ አንተን ከዋና ስራ አስፈጻሚነት ስራህ ለማስወገድ ድምፅ ሰጥቷል አለው። እርሱን ማድረጋት እንችላለንም እያደረግነው ነው። ያንተ መኖር ከጥቅሙ ጉዳቱ ያመዝናል። የግል ባህሪህ ይህንን ኩባንያ በመቶ ሚሊዮኖች የሚቆጠር ገንዘብ አሳጥቶታል። ግን ነገሩ የበለጠ ተባባሰ። የመንግሥት የሥነ ምግባር ግምገማ የብላክዌል ኢስቴትስ ካምፓኒ በርካታ የኮንትራት ውሎችን መጣሱ እንደመደበ በመንግሥት ኮንትራት የተሰጠው ሁሉም 340 ሚሊዮን ናያራ እስከ ወዲያኛው ተቋረጠ። ዛሬ ኤማስተር ሊንክ ማስተማሯን ቀጥላለች። እርሷና አሌክሳንደርም የመጀመሪያ ልጃቸውን ወልደዋል። ልዕልት የሆነችው መምህርት ግን ትሕትናን ያለቀቀችው በሚል በሕዝብ ዘንድ ትወደዳለች። ከመጽሔት ሽፋን ላይ አትጠፋም። ስለ ትምህርት በተለያዩ መድረኮች ላይ የተገኘች ንግግር ታደርጋለች። አቅም የሌላቸው ተማሪዎች መማር እንዲችሉ የሚያስችል ተቋምም መስርታለች። ሪቻርድ ጭካኔን በመዝራቱ ውድቀትን አጨደ። ኤማ ትሕትናን በመዝራቷ ክብርህን አገኘች። ትሁት ሆኖ የዛሬው መልእክታችን ነው። ሰው ሊያዋረዳችሁ ሲሞክር ለፈጣሪ ተውት። አንዳንዴ በሞገድ ሆኖ ይመጣለታል። አንዳንድ ጊዜ ያዋረዳችሁት ሰውም ሁለት ጊዜ ሊያጠፋችሁ ከሚችል ሰው ጋር ግንኙነት ሊኖረው ይችላል። አንዴ በህዝብ ፊት፣ አንዴ ደግሞ ለብቻችሁ። ሪቻርድ ይህንን በከባዱ መንገድ ነበር የተማረው። እናንተ በኤማ ቦታ ብትሆኑ ምን ታደርጉ ነበረ? በኮሜንት ላይ አሳውቁኝ። ይህንም ታሪክ ከወደዳችሁት ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ እና ሼር ማድረግ እንዳይረሳ በሌላ ቁም ነገር አዘል ዓለም አቀፍ ቪዲዮ እስከምንገናኝ መልካም ጊዜ። ስለምትመለከቱን እናመሰግናለን።